መላእክት ከሰማይ ወርደው እንደ ዲያቆናት እንደ ካህናት እንደ ቆሞሳት እየተራዷቸው ያገለግሉበት ቦታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ ኢትዮጵያውያን ኦርቶዶክሳውያን በሙሉ አሁን የምንገኘው በወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ነው። ይህ ገዳም በጻድቁ አባታችን በአቡነ ተክለ ሃይማኖት እጅ በአስራ ሁለተኛው ክፍለ ዘመን መጨረሻ የተመሰረተ ታሪካዊ ገዳም ነው። በዚህ ገዳም አባታችን አቡነ ተክለ ሃይማኖት አስራ ሁለት ዓመት አጽንኦ ባት በመያዝ ቆይተውበታልና በዚህም ብዙ ገብረ ታምራትን ሰርተዋል። በዚህ ቦታ በጻድቁ አባታችን ለአቡነ ተክለ ሃይማኖት መስቀል፣ ነዋያተ ቅድሳት በሙሉ ይሄ ሜሮን፣ መዝገበ ቅዳሴ ሁሉ ነዋያተ ቅዱሳት ከሰማይ የወረደላቸው ቦታ ነው። እንዲሁም ደግሞ በዚያን ዘመን ንጉሡን ሞቶሎምን ከነሰራዊቱ ከነመኳንንቱን ህዝቡንም አስተምረው አሳምነው ካጠመቁ በኋላ እንዲሁ ሥጋውን ቅዱስ ሥጋውን ክቡር ደሙን ለማቃበል የሚያገለግል ካህናት፣ ዲያቆናት ባጡ ጊዜ መላእክት ከሰማይ ወርደው እንደ ዲያቆናት፣ እንደ ካህናት፣ እንደ ቆሞሳት እየተራዷቸው ያገለግሉበት ቦታ ነው። እንዲሁም ደግሞ ታቦትም ባጡ ጊዜ ታቦት ለመባረክ እኔ ምን እሆናለሁ፣ እኔ ተራ መነኩሴ ነኝ፣ ታቦት መባረክ ይቻላልን? ለነ ብለው በተጨነቁ ጊዜ እግዚአብሔር ከሰማይ በቃል ጠርቶ እኔ አንተን በቃሌ ሹም ያለው። ሌሎች ጳጳሳት ከጳጳሳት በአንብሮ ተእድ ይሾማሉ። እኔ አንተን ግን እንደ አስራ ሁለቱ ሐዋርያት በቃሌ እኔ ሹም ያለው ብሎ ጵጵስናም የተሾሙበት የኢትዮጵያ መንበር መንበረ ተክለ ሃይማኖት ተብሎ እንዲጠራ ምክንያት የሆነ ቦታ ነውና ይህ ታሪካዊ ቦታ ነው። እንዲሁም ደግሞ ሶስተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት ወይም በአካባቢው ስም አባ መላኩ ተብሎ የሚታወቁ ባህታዊ አባታችን አርባ ሁለት ዓመት በጾም፣ በጸሎት፣ በትሩፋት የኖሩበት ቦታ ነው። እንዲሁም በጣሊያን ወረራ ጊዜ ሰማይት ሆነው ሰውን ቀርቶ ምድርቱንም ለወራሪ ኃይል እንዳትገዛ አውግዘው ያረፉ ቅዱስ አባታችን አቡነ ጴጥሮስ ሰማይቱም ያስተዳደሩት የኖሩበት ገዳም ነው። ይህ ገዳም በርካታ ለሀገር ለቤተ ክርስቲያን ትልቅ ውለታ የዋሉ አባቶችን ያፈራ ታሪካዊ ገዳም ነው። እንደምታወቀው የዚህ የታሪካዊ ገዳም ህንጻ ቤተ ክርስቲያን የፊታችን ግንቦት 24 2017 ዓመተ ምህረት ቅዳሴ ቤቱ ይከብራልና ከያላችሁበት ኦርቶዶክሳውያን በሙሉ መንፈሳዊ ጉዞ በማድረግ